የሀሳብ ንቃት ማለት አንድ ሰው እስከ 20 ዓመቱ ድረስ አብዛኛውን ጊዜ በቤተሰብ ውስጥ ነው፣ ራሱን ችሎ ማገናዘብ የማይችልበት እድሜ ላይ ነው። ከ20 ዓመቱ እድሜው 20 ዓመት ከደረሰ በኋላ ደግሞ ሴት የሚሆነ ወንድም ነገሮችን በራሱ ማሰብ የሚችልበት፣ በራሱ መንገድ ማስኬድ የሚችልበት፣ በራሱ ፕሮግራም መቅረጽ ራሱን መቅረጽ የሚችልበት ስቴጅ ላይ ነው ብለን ማለት እንችላለን ማለት ነው። ስለዚህም የሀሳብ ንቃት ማለት ምንድነው እያንዳንዳችን በተሰማራንበት የህይወት መስመር ውስጥ ባለንበት መንገድ ውስጥ ትምህርት የሚሆን ስራ ሚሆን፣ ሌላ ባለንበት የህይወት መስክ ውስጥ የሀሳብ ንቃት ያስፈልገናል ማለት ነው። ስለዚህ የሀሳብ ንቃት ብለን ስንል ደግሞ ምንድን ነው እንግዲህ አፍሪካ ውስጥ ስንኖር እና ሌላ አለማት ውስጥ አውሮፓ፣ አሜሪካ እና የተለያዩ አለማት ውስጥ ስንኖር እኩል ማሰብ ነገሮችን እኩል መከወን አንችልም እኩል ማሰብ ብንችልም እኩል ማድረግ አንችልም ስለዚህ አፍሪካ ውስጥ ስንኖር ያለንበት ኮንቲነንት እና ያለንባት ሀገር ምንኖርባት ሀገር ኢትዮጵያችን በጣም ተጽዕኖ ታደርግብናለች ማለት ነው በትልቁ ማለት ነው ስለዚህ የሰው ልጅ የትኛውን መፈለገበት ቦታ መድረስ ይችላል አስቦ አቅዶ ነገር ግን ደግሞ የሚፈልግበት ቦታ መሆን የሚፈልገውን ነገር እንዲሁን ደግሞ የእናት የአባት ውርስ ያስፈልገዋል ማለት ነው። ውርስ ምንድነው? በሀብት ብቻ ሳይሆን በተለያዩ ነገሮች ውርስ አለ። ይወርሳል። ከእናቱ የወረሰው የትምህርት ሁኔታ ሊሆን ይችላል። ከእናት አባቱ የሀብት ሁኔታ ሊሆን ይችላል። አካባቢያዊ ተጽዕኖ ሊሆን ይችላል። የትምህርት እድል ሊሆን ይችላል። ብዙ ነገሮች አሉ። ስለዚህ እነዚህ እነዚህ እርሾዎች ካሉት አንድ ሰው ፈለገበት የመድረስ አቅሙ የተገደበ አይደለም ማለት ነው። ለዛም ነው አፍሪካ ውስጥ ስንሆንና አውሮፓ ውስጥ ስንሆን እኩል መሰብ የለብን የሚልኩት አሁን አውሮፓ አሜሪካ፣ እና የተለያዩ የአደጉ ሀገራት ጋር ስንሄድ አንድ ህፃን ሲወለድ እናት አባቱ አልሞስት ስቴብል ሆነው ነው የሚያገኛቸው የሚፈጠረው ማለት ነው። ቤታቸው አስቤዛቸው አስቤዛ የሚጨነቁ አይደሉም። ስለ ቴክኖሎጂ ቤታቸውን ስለማሻሻል የተሻለ መኪና ስለመያዝ እና ልጆቻቸውን የተሻለ ድርጅት ለማስገባት የሚያስቡ ናቸው። ወደ አፍሪካ ስንመጣ ደግሞ አንድ ሰው ለራሱም አሟልቶ ምግብ ሳይመገብ ነው ልጅ የሚወልደው ማለት ነው።